ሰላም ጤና ስጥልን፣ ክብራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሌኒሽ መለስ ነኝ። በቅድሚያ ምክል ላይ ዜናዎች። ከአጂብ እስከ ደከር ሰላም አደባባይ ድረስ ያለው ኮሪደር ልማት ስራን በአጭር ጊዜ ለማጠናቀቅ ልዩ ትኩረት ሰጥቶ እየተሰራ እንደሚገኝ የክልሉ ትራንስፖርትና መንገድ ልማት ቢሮ አስታወቀ። ለኮሪደር ልማቱ ስኬት የአካባቢው ነዋሪዎች የሚያደርጉትን ድጋፍ አጠናክረው እንዲቀጥሉም ተጠይቋል። ሄኖ ግርማ የክልሉ ትራንስፖርትና መንገድ ልማት ቢሮ ምክትል ኃላፊ ኢንጂነር ፈቲ ተውፊቅ እንደሚሉት በሐረር ከተማ ከአጂፕ እስከ ደከር ሰላም አደባባይ ድረስ የሚዘልቀውና በተቋራጩ ምክንያት የተጓተተው የጤና ኮሪደር ልማት የክልሉ መንግስት በወሰደው የእርምት እርምጃና በሰጠው ቁርጠኛ አመራር ግንባታው በአጭር ጊዜ ውስጥ ለማጠናቀቅ በልዩ ትኩረት እየተሰራ ይገኛል። የኮሪደር ልማት ስራውን በፍጥነትና በጥራት ለማጠናቀቅ በቀንና በምሽት እንዲሁም የእረፍት ቀናትን ጨምሮ ርብርብ እየተደረገ መሆኑንም ጨምረው ገልጸዋል። ይህ ፕሮጀክት ተጀምሮ ተቋራጩ መጀመሪያ ላይ ኮንትራክት የወሰደው ተቋራጭ በደካማ አፈጻጸሙ ምክንያት ብዙ ዋጋ አስከፍሎናል፣ ወደ ወደኋላ ቀርቶብን የነበረ ሲሆን ክቡር ፕሬዚዳንታችን በኩል የተሰጠን ቁርጥ አመራር እና ቅርብ ክትትል ምክንያት ወደዚህ ደረጃ ለመድረስ ችለናል። አሁን እንደምታዩት ቢያንስ ወደ ቀንም ሆነ ማታ በተለያየ ሽፍት አድርገን ሙሉ ማሽኖች ገብተው በሁሉም ሳይቶች ላይ በሁሉም ፖይንቶች ላይ በቂ ማሽኖች ዲፕሎይ ተደርጎ በቂ የሰው ኃይል ዲፕሎይ ተደርጎ ወደሚፈለገው ነጥብና ወደሚፈለገው በአጭር ጊዜ ውስጥ ስራን ለማጠናቀቅ የተቻላችን ጥረት እያደረግን እንገኛለን። የጤና ኮሪደሩ ሶስት ነጥብ አምስት ኪሎ ሜትር ርዝመትና 30 ሜትር ስፋት ያለው መሆኑን የገለጹት ኢንጂነር ፈቲ አስፋልት፣ የእግረኛ እና የብስክሌት መንገድ፣ የአረንጓዴ ልማት ስፍራዎች፣ የመንገድ ዳር መብራትና ሌሎች የመንገድ መሰረተ ልማቶችን ያካተተ መሆኑንም ጠቁመዋል። ከአጂፕ ደከር እስከ ሰላም አደባባይ የሚገኘው 30 ሜትር አጠቃላይ ራይቱ ፌስፋስ ያለው ሲሆን ባይክሌን አለው፣ መሀል ሚዲያን ግሪነሪ ጋር ጨምሮ አለው እና አስፋልት መንገድ አለው። ስለዚህ ይህ መንገድ ወደ እጅጋር ከሚሄደው መንገድ ጋር የሚያገናኝ ከመሆነው አንጻር ትልቅ ሲግኒፊካንስ ያለውና ትልቅ ቫሉ ያለው መንገድ ነው። የኮሪደር ልማት ስራው ሲጠናቀቅ የክልሉን ማህበራዊና ኢኮኖሚያዊ እድገትን በከፍተኛ ሁኔታ በማነቃቃት የህዝብን ተጠቃሚነት ከፍ እንደሚያደርጉ የገለጹት ኢንጂነር ፈቲ የአካባቢው ነዋሪዎችም ለስራው ስኬታማነት የሚያደርጉትን ድጋፍና ተሳትፎ አጠናክሮ መቀጠል እንዳለባቸውም ጠይቀዋል። የክልሉ መንግስትም የቅርብ ክትትልና ድጋፍ እያደረገ መሆኑንም አረጋግጠዋል። የክልሉ መንግስት አሁን ሁሉም በሁሉም ሴክተር ተቋማት በዚህ ፕሮጀክት ላይ በሚመለከት በሙሉ ትኩረት ቀንም ሆነ ማታ ከኛ ጋር ከመሆን በመሆን እየተከታተሉን እያገዙን ይገኛል። ይህ ድጋፋቸው እንዳይለየን በድጋሚ ለማሳሰብ እፈልጋለሁ። በዚህ ሁኔታ ከቀጠለ በአጭር ጊዜ ውስጥ ወደ አስፋልቱን አንጥፈን ለሚፈለገው ለአገልግሎት ለማብቃት እንደምንችል አምናለሁ። የፕሮጀክቱ አገር በቀል ስራ ተቋራጭ ስራ አስኪያጅ ኢንጂነር መሀመድ ሙዬ በበኩላቸው የኮሪደር ልማት ስራውን በፍጥነትና በጥራት በማከናወን በተቀመጠው አጭር ጊዜ ውስጥ ለማጠናቀቅ ርብርብ እያደረግን እንገኛለን ብለዋል። አሁን አመርቂ ስራ ለመስራት አስፈላጊውን ዝግጅት በአጭር ቀናት ውስጥ አድርገን ወደ ስራ ገብተናል። በቀጣይ ቀናትም ፍጥነታችንን እየጨመርን አስፈላጊ ነገሮችን ከስር ከስር እያሟላን በተሰጠን አጭር ጊዜ ውስጥ ለመጨረስ የምንችለውን ሁሉ እናደርጋለን። ያው የፕሮጀክቱ ባህሪ በሚያስገድደው መሰረት ቀን ተሰርቶ የፕሮጀክት ሊጠናቀቅ አይችልም። ስለዚህ በእኛ በኩል ቀንም ማታም እየሰራን ያለ ነው በሶስት ሽፍት። በመሆኑም ለስራው አስፈላጊ የሆኑ ማሽነሪዎች የግንባታ ግብዓቶችና የሰው ኃይልን በማሟላት ከክልሉ መንግስትና ከህዝብ የተጣለብንን ኃላፊነት ለመወጣት እየተጋን እንገኛለንም ብለዋል። በስራው በክልሉ የሚገኙ በርካታ ስራ አጥ ዜጎች የስራ እድል ተጠቃሚ መሆናቸውንም ኢንጂነር ማምር ገልጸዋል። ከዚህ በፊት በአስፋልት ስራ ላይ በቂ ልምድ ያላቸው ሰራተኞች፣ ብዙ ሰራተኞች አሉን። ለሌሎችም ወጣቶች፣ የአካባቢው ነዋሪዎች ትልቁን እድል ለነሱ በመስጠት በቀን ኦልሞስት ከ210 በላይ ሰራተኞች ነው የምናሰማራው። በማታ ወደ መቶ ሀያ አካባቢ ሰራተኞች ያው የድርጅቱ ቋሚ ሰራተኞች፣ ጊዜያዊ ሰራተኞች እንዳሉ ሆነው ሴቶችንም አሳትፈን ነው እየሰራ ነው ያለነው። በተቀመጠልን አጭር የስራ ጊዜ ለመጨረስ ሌሎች ግብዓቶች ማሟላት ያለብንም አሉ። ከሩቅ አገር ከውጭ የሚገቡም አሉ። ከድሬዳዋ አካባቢ የሚመጡም ግብዓቶች አሉ። እነሱንም ቶሎ ቶሎ እያመጣን እንገኛለን። በክልሉ ከአጂብ እስከ ደከር ሰላም አደባባይ ድረስ የሚከናወነው የኮሪደር ልማት ስራ በተቋራጩ ምክንያት በመጓተቱ የአካባቢው ነዋሪዎችና የተለያዩ ተቋማት ላሳዩ ትዕግስትና ተሳትፎ ምስጋና ቀርቧል። በተመሳሳይ ዜና በሐረሪ ክልል ከአጂብ እስከ ሰላም አደባባይ የሚሰራው የጤና ኮሪደር ስራ ዳግም የመንገድ ግንባታው መጀመሩ እንዳስደሰታቸው የአካባቢው ነዋሪዎች ገለጹ። በአሁኑ ወቅት የክልሉ መንግስት ለልማት በሰጠው ልዩ ትኩረት የመንገድ ግንባታው እየተፋጠነ እንደሚገኝም ነዋሪዎቹ አክለው ገልጸዋል። ፍቃዱ በላይ ተጨማሪ ያለው። በሀረሪ ክልል ከጂብ እስከ ሰላም አደባባይ የሚሰራው 35 ኪሎ ሜትር ርዝመትና 30 ሜትር ስፋት ያለው የጤና ኮሪደር በተቋራጭ ምክንያት መጓተቱ በአካባቢው ያሉ የመንግስትና የግል ተቋማት ስላሳዩት ትዕግስትና ድጋፍ የክልሉ ርዕሰ መስተዳደር አቶ ወርዲንበርዲ ምስጋና ማቅረባቸውም ይታወሳል። ነገር ግን በአሁኑ ጊዜ የክልሉ መንግስት በወሰደው የእርምት እርምጃ የግንባታ ስራው ምሽትና የእረፍት ቀናትን ጨምሮ በፍጥነት የተካሄደ እንደሚገኝ መግለጻቸውም ይታወቃል። በሀረሪ ክልል ከአጂፕ እስከ ሰላም አደባባይ የሚሰራው የጤና ኮሪደር ስራ መንገድ ግንባታ መጀመሩ እንዳስደሰታቸው የአካባቢው ነዋሪዎች ገልጸዋል። የሀረሪ መገናኛ ብዙኃን ያነጋገራቸው አንዳንድ የአካባቢው ነዋሪዎች እንዳሉት በክልሉ ከአጂፕ እስከ ሰላም አደባባይ የሚሰራው የጤና ኮሪደር ስራ መንገድ ግንባታ ለረዥም ጊዜያት መጓተቱን ያነሳሉ። ሆኖም በአሁኑ ወቅት የክልሉ መንግስት ለልማቱ በሰጠው ልዩ ትኩረት የመንገድ ግንባታው መጀመሩን ገልጸዋል። በዚህ መንገድ የተነሳ ቢያንስ ከአንድ አመት ስራ አመት ከምናምን ሊሆነው ነው አሁን በጣም መንገዱ ቀደም ሲል ተጓቶ ነበር። አሁን ግን በጣም ከዚህ ሳምንት ጀምሮ በጣም እኛም ደስተኛ ሆነናል። መንገዱ በጣም በብዙ ሰራተኛ መንግስታችን ትኩረት ተሰጥቶት ልማታዊ መንግስት ስለሆነ እና ትኩረት ተሰጥቶት በደንብ እየተሰራ ነው ያለው። በመንገዱ መሰራት ጉዳይ ቆይቶ ነበረ። በዛ አማካይነት ብዙ የቆየ ስራ ነበረ ግን እሁድ ዕለት በነበረው ነገር እኔ ገራጅ ቁጭ ብዬ ነበረ፣ መጥተው አይተውታል። ባዩት መሰረት እሁድ ዕለት አይተው ሄደው ሰኞ ዕለት ማሽኖቹን አስቀምጠው እዚህ መድረሳቸው እኔ በጣም ደስተኛ ነኝ። በጣም አድርጌ ነው ማደንቃቸው። ስራቸውም ደግሞ አመርኪና አስደሳች ነው። ፍጥነታቸውም ስራቸውም ለሌላም ሰው በጣም ውጤታማ ነው የሚል ሀሳብ ነው ያለኝ። እንኳን ሶስት ወር የተባለው በሶስት ወር ይጨርሳል የተባለው ይሄ መንገድ የሚሰራው እንኳን ሶስት ወር አይደለም። በዚህ አይነት ሀያ ቀንም አይፈጅም። ምን ሀያ ቀን እጃችን እናጨበጭባለ። እውነቴን ነው የምልህ። እኔም ዝግጁ ነኝ፣ አስፋልቱ ሲያልቅ ማለት ነው። ያው ለስራ ዝግጁ ነኝ። አሁን ላይ የመንገድ ግንባታው በሚያስገርም መልኩና በተሻለ ፍጥነት የተከናወነ እንደሚገኝ መመልከት ችለናል ሲሉም አድናቆታቸውን ገልጸዋል። ቀድሞ የመንገድ ግንባታው በአጭር ጊዜያት ይጠናቀቃል ተብሎ እንደነበር አስታውሰው፣ ሆኖም በስራ ተቋራጩ ምክንያት ግንባታው ተቋርጦ መቆየቱ ነዋሪዎቹ ገልጸዋል። ጀመሪያ በስድስት ወር ያልቋል ብለው ሲሉን ይህ መንገድ ሲጀመር በጣም ደስ ብሎ ነበረ። ከዛን እንኳን ስድስት ወር ሁለት ዓመት ነው የፈጀው። እግዚአብሔር ይስጠው። ይሄ አሁን የጀመረው ሰው እግዚአብሔር ያኑረው። ለምን ካዋራ ገላገለን። እዚች ጋር ያለችው ምግብ ቤት የኔ ነች። ካዋራ ገላገለን። በዛ ላይ እነሱ ደግሞ ውሃ አያርከፈከፉም። ይሄ በየሰዓቱ ውሃ እያርከፈከፈ እኛም እንድንጠቀም ስራውንም አቀላጥፎ እየሰራ ነው ያለው። እኛም በጣም እጅግ እጅግ እጅግ በጣም ደስ ብሎናል። ያው በቀጣዩም በዚሁ መልኩ መቀጠል አለበት ብዬ እላለው። እንግዲህ እኔ በጣም ደስተኛ ነኝ። የገራጁ ሁሉንም የመንገዱንም ነገር በሙሉ አሰራራቸው እኔ በጣም ደስ ብሎኛል። እኔ በጣም ነው ማመሰግናቸው። በአሁኑ ወቅት የግንባታ ስራ ተቋራጩ ሌት ተቀን ስራዎችን በፍጥነት እያከናወነ እንደሚገኝ ለመታዘብ ችለናለን ብለዋል። በቀጣይም የመንገድ ግንባታው ተጠናቆ ለአገልግሎት እስኪበቃ ድረስ የበኩላችን ሚና እንወጣለን ሲሉም ነዋሪዎቹ አረጋግጠዋል። በማንኛውም ነገር ድጋፍ የማደርገው ለምሳሌ ውሃ አለኝ አስፈለገም ውሃ በመቅዳትም ሊሆን ይችላል። በተቻለኝ ነገር ሁሉ ድጋፍ ለማድረግ ከልማት ሰራተኞች ጋር ከነሱ ጋር በማንኛውም ነገር ከጎን በመቆም ማንኛውም ነገር ማድረግ እችላለሁ ማለት ነው። እንግዲህ በጣም ደስታ ነው የተሰማኝ፣ በጣም ደስታ። ማታም አብሬ ነው ያመሸሁት ከነሱ ጋር ሲሰሩ። ይሄ ምግብ ቤቱ የኔ ነው። እዚሁ አድሬ ደስ ብሎኝ በቃ እያበራት ለስላሳ ጋብዣቸው፣ በቃ አለን ሁሉ ነገር ዝግጁ ነን። አብረን ያለ ነው፣ በስራውም በድጋፉም በአካባቢ ጥበቃውም አሁንም እየጠበቀን ነው። ማታም ቀንም መኪኖቹም ሲመጡ እያስቆመን ያለነው አብረን ያለ ነው። ጠየቅኩት ሁሉን ድጋፍ ላረግ ዝግጁ ነው። የክልሉ መንገድ ትራንስፖርትና ልማት ቢሮ ምክትል ኃላፊ ኢንጂነር ፈትሂ ተፊቅ በበኩላቸው ቀድሞ ከአጂፕ እስከ ሰላም አደባባይ የሚሰራው የጤና ኮሪደር መንገድ ግንባታ በመጓተቱ የአካባቢው ነዋሪ ቅሬታ ሲያነሳ እንደነበር ያስታውሳሉ። ሆኖም አሁን ላይ የክልሉ መንግስት ለጉዳዩ ልዩ ትኩረት በመስጠት ሌት ተቀን ስራዎችን እያከናወነ እንደሚገኝ ጨምረው ገልጸዋል። በመንገድ ግንባታው ነዋሪው የልማቱ ደጋፊ በመሆን አስፈላጊውን እገዛ እያደረገ እንደሚገኝም ጨምረው ገልጸዋል። እዚህ አካባቢ ማህበረሰቡ ፕሮጀክቱ በመጓተቱ ምክንያት ብዙ ተጎድቶ በጣም የተማረረበት ሁኔታ እንዳለም እናውቃለን። ግን አሁን ምንድን ነው ይህ በዚህ ሁኔታ ተነስቶ በመንቀሳቀሳችን ከፍተኛ ሳቲስፋክሽን እና ከፍተኛ ሰፖርት እያሳየን ይገኛል እና በምንጠይቀው በምንም አይነት ጥያቄዎች ላይ እስካሁን ድረስ ፖዚቲቭ ምላሽ እንጂ የሆነ የሚቀረን አይነት ምላሽም እያገኘን አይደለም። እስካሁን ድረስ እራሱን እዚህ በበረታችሁ ወደሚል ደረጃ ሁሉ በደረሰበት ስላለ ይህን ደግሞ የዚህን የተሰጠን አደራ በሚገባ ተወጥተን ህብረተሰቡንም ፍላጎቱን ሳስፋይ ማድረግ እና ገና ደግሞ እንደምታውቀው ይሄ የጤና ኮሪደር ነው የሚባለው የጤና አገልግሎት የሚሰጥባቸው አካባቢዎች ስለሆኑ ስለዚህ ይህንን ነገር ቶሎ መጨረሱ ለህብረተሰቡ ትልቅ ቫልዩ ነው ያለው። በቀጣዩም ፕሮጀክቱ በተያዘለት የጊዜ ገደብ ለማጠናቀቅ ርብርብ እየተደረገ ይገኛል ብለዋል። የልዩ ፍላጎት ተማሪዎችን በማገዝና በመንከባከብ ነጋቸውን የተሻለ ማድረግ እንደሚገባ ተገለጸ። በሐረሪ ክልል በራስ መኮንን አንደኛና መደበኛ ትምህርት ቤት የመስማት ተግዳሮት ላለባቸው ተማሪዎች የድምፅ ቴክኖሎጂ መሳሪያ ድጋፍ ተደርጎላቸዋል። አያንቷ አህመድ ዝርዝራላት በሐረሪ ክልል ራስ መኮንን አንደኛና መደበኛ ትምህርት ቤት የመስማት ተግዳሮት ላለባቸው ተማሪዎች የድምፅ ቴክኖሎጂ መሳሪያ ድጋፍ ተደርጎላቸዋል። ጋፉን ያበረከቱት የኤስአይዲ የኢትዮጵያ አምባሳደር ወይዘሪ ትራኒ ሰልሀዲን በራስ መኮንን አንደኛ ደረጃ የመስማት ተግዳሮት ላለባቸው ተማሪዎች በአጠቃላይ ግምታዊ ዋጋው መቶ ሺ ብር ዋጋ ያላቸው አምስት የድምፅ ማዳመጫ መሳሪያዎችን አበርክተዋል። በመርሃ ግብሩ የተገኙት የሐረሪ ክልል ትምህርት ቢሮ የልዩ ፍላጎት ትምህርት አስተባባሪ ወይዘሮ መሰረት አሰፋ የ የልዩ ፍላጎት ተማሪዎችን በማገዝ እና በመንከባከብ ነጋቸውን የተሻለ ማድረግና በመማር ማስተማሩ ላይ ያሉ ጫናዎችን በመቀነስ ረገድ የዛሬው ድጋፍ የጎላ አስተዋጽኦ እንዳለው ገልጸዋል። የተበረከተው የድምጽ ማዳመጫ መሳሪያ የመስማት ችግር ያለባቸው ተማሪዎች ትምህርታቸውን አዳምጠው የመረዳት አቅማቸውን በመጨመር የተሻለ ውጤት እንዲያስመዘግቡ ያግዛል ነው ያሉት። በቀጣይ ለልዩ ፍላጎት ተማሪዎች ምቹ የመማሪያ ስፍራን በጋራ ለመገንባት ቃል መግባታቸውን ገልጸዋል። ተማር ተጽዕኖን ከመቅረፍ አንጻር መስማት የመስማት ተግዳሮት ያለባቸውን ልጆች ሙሉ ለሙሉ እንዲሰሙና ትምህርታቸውን በአግባቡ እንዲከታተሉ ትልቅ ድርሻ ይወጣልናል። ከዚህም አንጻር ከፍተኛ ዋጋ ያለው ነው። ኦልሞስት አምስት የጆሮ ማዳመጫዎች ናቸው የተሰጡ። ግምታቸውን ከመቶ ሺ ብር በላይ የሚሆን ነው። ስለዚህ ይህንን በማግኘታቸው ተማሪዎቹ በትምህርት ላይ ያላቸው ጫና ይፈታላቸዋል። መስማት የተሳናቸውን ወይም ደግሞ የሃርዶ ፊሪንግ ያለባቸውን ልጆች በሳውንድ ፕሩፍ በሆነ ክላስ ውስጥ ለይተን ለቀጣይ ሪፈር የሚደረጉ መሪፈር እንዲደረጉ ቀጣይ የትምህርት አቅጣጫዎችን እንዲወስዱ የሚደረግበትንም ክላስ በዚሁ አጋጣሚ አብረን ለመገንባትና አብረን ለማዘጋጀት ቃል የገቡበት ሁኔታ አለ። በዚህ አጋጣሚ በትምህርት ቢሮ ስም እና በመላው የትምህርት ማህበረሰብ ስም ላመሰግናቸው ፈልጋለሁ። የራስ መኮንን አንደኛና መደበኛ ትምህርት ቤት ርዕሰ መምህርት ወይዘሮ ምስራቅ ጥላይ በበኩላቸው የመማር ማስተማሩ ውጤታማ እንዲሆን የሚያስችል ድጋፍ መሆኑን ገልጸው ቃልን በተግባር ያየንበት ተግባር በመሆኑ መምህርት ምስራቅ ለወይዘሪት ራኒ ላቅ ያለ ምስጋና በተማሪዎች ስም አቅርበዋል። የመማር ማስተማር ሂደቱ ውጤታማ ይሆናል ብለን የገመት ነው። አንደኛው የሂሪንግ ፕሮብሌም ያለባቸውን ተማሪዎች በእንደዚህ አይነት የጆሮ ማዳመጫ መሳሪያ ተደግፈው ሲማሩ ሙሉነት ይሰማቸዋል የሚለውን ነገር ከማሰብ አንጻር ይህንን ዛሬ ድጋፍ ተደርጎልናል። ቃልም በተግባር ከሚባለው አንዱ ቃሏን በተግባር ዛሬ ትምህርት ቤታችን ላይ መታ ሰጥታናለች። ልጆቹን በጣም ተደስተዋል። በጣም ደስ ብሏቸው ነው እያቀፉ እንትን ሲሏት የነበሩ እና አሁንም ክብርትን እጅግ በጣም እናመሰግናለን። ለልዩ ፍላጎት ተማሪዎች ልዩ ትኩረት በመስጠት መሰል ድጋፎችን ሊጠናከሩ እንደሚገባ ተመላክቷል። በሐረሪ ክልል በተያያዘው የምርት ዘመን ከ አራት ሺህ አምስት መቶ ሰማኒያ ሄክታር በላይ መሬት በመስሎ ይቅርታ ለማልማት የተሰራ መሆኑን የክልሉ የግብርና ልማት ቢሮ አስታወቀም። በዚህም ሽንኩርት፣ ቲማቲም፣ ድንችና ሌሎች አትክልቶች በስፋት ለማምረት መታቀሩ ተገልጿል። ዘገባው የሚድ ምክታር ነው። ገዛኛ አራጌ እንደሚከተል ያቀርበዋል በሐረሪ ክልል በዘንድሮ አመት ከ4580 ሄክታር በላይ መሬት በመስኖ እንደሚለማና ና በዚህም በአንዳንድ ወረዳዎች ስራዎች መጀመራቸውን የሐረሪ ክልል የግብርና ልማት ቢሮ አስታውቋል። በቢሮው የግብርና ኤክስቴንሽን ዳይሬክቶሬት ዳይሬክተር አቶ መሐመድ ሬድዋን እንደገለጹት በምርት ዘመኑ በክልሉ ከ4580 ሄክታር መሬት በላይ በመስኖ ለማልማት እየተሰራ መሆኑን ገልጿል። አመተ በረና ሄክታር ኩማፍሪፊ ዲበሸኒፊ ሰዴተሚተክ በዚህ አመት 4581 ሄክታር መሬት ለማልማት አቅደናል። የግብርና ልማት ቢሮ ዋና ተግባር መስኖ ነው። ባለፈው አመት 4449 ሄክታር መሬት አልምተናል። በዚህ አመት ደግሞ ወደ 4581 ሄክታር አሳድገናል። የመስኖ ልማትም በየአመቱ እያደገ ይገኛል። ገበቻ በለቻ ዴማ ጅርቲ የመስኖ ምርት ገበያውን በማረጋጋት ረገድ ወሳኝ ሚና እንዳለው ጠቁመው የአርሶ አደሮች የገበያ ማዕከልም በዚህ ዓመት ወደ ስራ በማስገባት የገበያ ቦታ እጥረት እንዳይገጥም እየተሰራ ነው ብለዋል። ኦሚሸ መስኖዳን ኦሚሸ ሜ የሮ ገበያ ብዲያት ገበያን ሽንኩርታኒስ ቲማንቲሚኒስ ቀጨኒስ ኩሩምባኒስ በምስሉ ልማት ያመረትነው ምርቶች ለገበያ ስናቀርብ ገበያው ይረጋጋል ቀደም ሲል ቅዳሜ ገበያ ላይ እንሸጥ ነበር በዚህ አመት በትልቅ በጀት የተገነባው የአርሶ አደር የገበያ ማዕከል ተዘጋጅቷል ይህ ማለት በዚህ አመት ሁሉም ምርት በዚህ ገበያ ላይ ይቀርባል ማለት ነው በሸማቾችና በአርሶ አደሮች መካከልም ቀጥተኛ የሆነ ግንኙነት ይኖራል ማለት ነው የዘንድሮውን አመት ካለፈው አመት የተሻለ ለማድረግ እንጥራለን ሜያ ጉዳ ኒነጀኔ ንሮርፈ የኤረር ወረዳ የግብርና ልማት ጽሕፈት ቤት ኃላፊ አቶ ረመዳን ኢትሪስ አርሶ አደሮች በዚህ አመት ምርትና ምርታማነታቸውን በማሳደግ ከጥገኝነት እንዲላቀቁ ለማስቻል በወረዳው ሁለት ሺ አስራ ዘጠኝ ሄክታር መሬትን በመስኖ ለማልማት በቂ ዝግጅት መደረጉን ተናግሯል። እንደ ወረዳችን ይህንን የበጋ የመስኖ ልማት በሁለት ዙር እናካሄዳለን። በአራቱ መንደሮች ውስጥ 2019 ሄክታር መሬት ለማልማት እየሰራ እንገኛለን። በዚህ አመትም ሁሉም የውሃ ተፋሰሶች እንዲዳብሩ ለማድረግ እየተሰራ ነው። ገበሬዎቻችንም ከጥገኝነት ወጥተው ራሳቸውን ችለው ለመኖር እየሞከሩም ይገኛሉ። መብራት ባለበት ቦታ የጉድጓዷ እንዲያወጡ በማድረግ አሻሽለናል። ታሰኝልን በረ ገብሬል ረበረቂ ሀኔ ጅራይ ባለፈው የምርት ዘመን ያጋጠሟቸውን ችግሮች በሙሉ በተሻለ መንገድ ለመፍታት የሚመለከታቸው አካላት በቅንጅት በመስራት በቤተሰብ ደረጃ ብልጽግናን ለማረጋገጥ ለአርሶ አደሩ ግንዛቤ የተሰጠ መሆኑን ገልጸዋል። በወረዳው የሚገኙ አርሶ አደሮች በበኩላቸው መንግስት ከፍተኛ ድጋፍ እያደረገላቸው በመሆኑ በመስኖ ልማት ስራው ተጠቃሚ እየሆኑ ህይወታቸውን እያሻሻሉ መሆኑን ተናግሯል። ባለፈው አመት ቲማቲም አብቅለው ዘራቸውን ለእኛ አከፋፈሉ። ባለፈው አመት ትልቅ ትርፍ አስገኝቷል። እናም በዚህ ክረምት በቆሎ ስናመርት ቆይተናል። አሁን መሬታችንን የምንጠቀምበት ጊዜ ነው። እናም ሽንኩርትም እያመረትን እንገኛለን። ሐረሪ ክልል አርሶ አደሮችን ከተረጅነት ወደ ምርታማነት በማሸጋገር የምግብ ዋስትናን ለማረጋገጥ በግብርናው ዘርፍ በርካታ ተግባራት በመከናወን ላይ ይገኛሉ። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጥሎ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። ከታላቁ ህዳሴ ግድብ ንጋት ሀይቅ የሚገኘውን የአሳ ሀብት በአግባቡ ጥቅም ላይ መዋል የሚያስችል መመሪያ መዘጋጀቱን የግብርና ሚኒስትር ዴታ ፍቅሩ ረጋሳ ገለጹ። በሌላ ዜና ዜጎች ወደ ውጭ ሀገር ለስራ እንልካለን ከሚሉ አጭበርባሪዎች ራሳቸውን የጠብቁ የስራና ክህሎት ሚኒስቴር ጠየቀ። እኝና መሰል ሀገር አቀፍ ዘገባዎችን አብስራ ሰገድ እንደሚከተለው ታቀርባቸዋለች። የታላቁ ህዳሴ ግድብ ንጋት ሀይቅ የሚገኘውን የአሳ ሀብት በአግባቡ ጥቅም ላይ ማዋል የሚያስችል መመሪያ መዘጋጀቱን የግብርና ሚኒስቴር ዴታ ዶክተር ፍቅሩ ረጋሳ ገለጹ። ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያውያን እውቀት ጉልበትና ጥሪት ተገንብቶ ለስኬት የበቃ ታላቅ ፕሮጀክት ነው። የታላቁ ህዳሴ ግድብ ትሩፋት የሆነው ንጋት ሀይቅ ለአሳ ምርትና ምርታማነት በመጨመርና ለአካባቢው ተጨማሪ የኢኮኖሚ አቅም እየሆነ መጥቷል። የግብርና ሚኒስቴር ዴታ ዶክተር ፍቅሩ ረጋሳ እንደገለጹትም በታላቁ ህዳሴ ግድብ ላይ የተንጣለለውን ንጋት ሐይቅ በሚል የተሰየመው የውሃ ሀብት ከሌሎች ወንዞች ጋር ያለው ተፈጥሮዊ ግንኙነት የላቀ ነው። በአሁኑ ወቅት ንጋት ሐይቅ 15 ሺ ቶን አሳ የማምረት አቅም እንዳለው የገለጹት ሚኒስትር ዴታው ይህም ለአካባቢው ማህበረሰብ ትልቅ የስራ እድል ይዞ መምጣት መቻሉን አብራርተዋል። በአሁኑ ወቅትም ንጋት ሐይቅን ተከትሎ በአሳ ማስገር ስራ ላይ የተሰማሩ 78 ማህበራት የተደራጁ ሲሆን 35ቱ በሙሉ አቅማቸው እየሰሩ መሆኑን መረጃዎች ያመላክታሉ። የሜካናይዜሽን አማራጮችን በመጠቀም ቀድመው የሚደርሱ የምህር ሰብሎችን ያለምንም የምርት ብክነት ለመሰብሰብ እየተሰራ መሆኑን የግብርና ሚኒስቴር አስታወቀ። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ አቶ ኢሳያስ ለማ እንደተናገሩት በ2017ና 18 የምርት ዘመን ቀድመው የሚደርሱ ሰብሎች በወቅቱ በሜካናይዜሽን ለመሰብሰብ እየተሰራ ይገኛል። ክልሎችም የደረሱ ምርቶችን የመለየትና የሚያስፈልጉ ግብዓቶችን እንዲቀርቡ የማድረግ ስራ እየተሰራ መሆኑን ገልጸዋል። በምህር ከተዘሩ አዝርቶ ሴቶች መካከል በስምጥ ሸለቆ አካባቢ የሚመረቱ ቀድመው ይደርሳሉ ያሉት መሪ ስራ አስፈጻሚው ከሁለት ሳምንት በኋላ ቀድመው የሚደርሱ ሰብሎችን በመሰብሰብ ስራ ይጀመራልን ብለዋል። አርሶ አደሩ የአየር ትንበያ መረጃዎችን በመከታተል የደረሱ ሰብሎችን ዝናብ ሳያበላሻቸው የመሰብሰብ ስራውን አጠናክሮ መቀጠል አለበት ያሉት አቶ ኢሳያስ ያልደረሱ ሰብሎች በበሽታ እንዳይጠቁም ክትትልና ቁጥጥር ማድረግ እንደሚገባ ጠቁመዋል። ህጋዊ መሰረትም ሆነ ከውጭ ሀገራት ጋር ውል ሳይኖራቸው ወደ ውጭ ሀገራት የስራ ስምሪት እንሰጣለን እያሉ የሚያጭበረብሩ አካላት እንዳይታለሉ ዜጎች ራሳቸውን መጠበቅ እንደሚገባቸው ተገለጸ። የውጭ ሀገራት ስራ ስምሪት የሚሰጡ በስራና ክህሎት ሚኒስቴር አማካኝነት ብቻ መሆኑም ተገልጿል። የስራና ክህሎት ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ አበባ አለሙ በህግ ወጥ የሰዎች አዘዋዋሪ ደላሎች የሚደረግ የውጭ ሀገር ጉዞ የራስም ብሎም የቤተሰብን ኑሮ ለከፋ ችግር እንደሚያጋልጥ ተገንዝቦ ከዚህ አደገኛ አካሄድም እንዲቆጠቡ መክረዋል። በሀገር ውስጥ ያሉ ጸጋዎችን መሰረት ያደረገ የስራ እድል ተጠቃሚነት ለማሳደግ እየተሰራ ነው ብለዋል። የውጭ ሀገር የስራ ስምሪት ካስፈለገም በሚኒስቴሩ አማካኝነት በተዘረጉ አሰራሮች በየወረዳዎች በሚገኙ በቴክኒክና ሙያ መሰልጠኛዎች በመሰልጠን ደህንነታቸው ብሎም ተጠቃሚነታቸው ተጠብቆ ስምሪቱን የሚያገኙበት ሁኔታ እንዳለ አስረድተዋል። ከውጭ ሀገር የስራ ስምሪት ጋር በተያ የተያያዘ መረጃዎችን ለማግኘት በ9138 ነጻ የስልክ መስመር መደወል እንደሚቻል ማመላክተዋል። ባለፉት ሶስት ወራት ለአምራች ኢንተርፕራይዞች ከ44 ቢሊዮን ብር በላይ የሥራ ማስኬጃ ብድርና የማምረቻ መሳሪያ መሰራጨቱ ተገለጸ። የኢትዮጵያ ኢንተርፕራይዝ ልማት የህዝብ ግንኙነት ኮሚኒኬሽን ሥራ አስፈጻሚ አቶ ሮቤል አህመድ እንደገለጹት በ2018 በጀት ዓመት በአምራች ኢንተርፕራይዞች ሁለንተናዊ አቅም ለማሳደግ በትኩረት እየተሰራ ነው። በተለይም ኢንተርፕራይዞች ከብድርና መስሪያ ቦታ ጋር በተያያዘ የሚያነሷቸው ጥያቄዎች ለመፍታት ከሚመለከታቸው አካላት ጋር በቅንጅትና በትብብር እየተሰራ ነው ብለዋል። የዘርፉን የአሰራር ስርዓት ለማሻሻል የማምራት አቅማቸውን ለማሳደግና ጥራት ያላቸው ምርቶች እንዲያመርቱ ለማስቻል አስፈላጊው ድጋፍና ክትትል እየተደረገ እንደሚገኝም ተናግረዋል። በዚህ መሰረትም ለኢንተርፕራይዞች የስራ ማስኬጃ ብድር አቅርቦትን የማምረቻ ማሽን በሊዝ ፋይናንስ አማካኝነት ተደራሽ ከማድረግ አንፃር አበረታይ ስራ መከናወኑንም አመላክተዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ የነበሩን ዘገባዎች ይህን መስሉ ነበር። ከቀሪ መሳዶች ጋር መልካም ቆይታ፣ ጤና ያስጥልን።